ሰላም ሰላም ቤተሰብ ሰላም። ዛሬ እንድና እየተፈለገው ምንድን ነው የኮምፒውተራችን ፐርፎርማንስ ወደኋላ የሚሉ ነገሮች ፐርፎርማንሱ ዊክ እንዲሆን ኮምፒውተራችን ዘግተን በምንከፍትበት ሰዓት በጣም አዝጋሚ የሚሆንባቸው ምክንያቶች እና እንዲሁም አንድ ፋይል በምንከፍትበት ሰዓት ለረጅም ደቂቃ ሰርች እያደረገ ወይም ፕሮሰስ እያደረገ የሚያስቸግርባቸው ምክንያቶች፣ እንዳጠቃላይ የኮምፒውተራችን ፐርፎርማንስ የሚቀንሱ ነገሮች ምንድን ምንድን ናቸው እና ለነሱ ደግሞ መፍትሄ ምን ምን ማድረግ አለብን የሚሉ ነገሮችን ነው የምናየው። ኮምፒውተር ስንገዛ አዲስ ኮምፒውተር ስንገዛ መጀመሪያ ላይ ፐርፎርማንሱ አሪፍ ይሆንና እየቆየ ብዙ ችግር ይገጥመዋል፣ ወይም ደግሞ ፐርፎርማንሱ ፍጥነቱ እየቀነሰ ይሄዳል ማለት ነው። እና ይህ ሲሆንብን እንደ መፍትሄ ምን ምን ላይ ገብተን ማስተካከል አለብን የሚሉ ነገሮችን አንድ ባንድ ባለችን አጭር ደቂቃ ለማየት እንሞክራለን የመጀመሪያው ዊንዶ አፕዴት ነው። ዊንዶ አፕዴት ነው ብዙ ጊዜ ዊንዶችን ሴቲንግ ላይ ዳታ ኮኔክት በምናረግበት ዋይፋይ ኮኔክት በምናረግበት ጊዜ ኮምፒውተራችንን ከባክግራውንድ ምን ያደርጋል? ራሱን አፕዴት ያደርጋል። ይህ ብዙ ጊዜ ኦን ሆኖ የሚቀጥል ከሆነ ዳታ ኮኔክት ባደረግን ቁጥር ፕሮሰስ ስለሚያደርግ ያስቸግረናል ማለት ነው። ስለዚህ ራሱን ጊዜ ሰጠን፣ ፕሮግራም ሰጠን ራሱን ፕሮሰስ እንዲያደርግ ሴቲንጉን አስተካከልለት። ራሱ ፕሮሰስ አድርጎ ራሱን አብዴት ማድረግ ያለበት ፕሮግራም እንዲሆነ አብዴት የማድረጊያ ታይም ያስፈልገዋል። ከዛ ውጭ ግን ኦፍ መሆን መቻል አለበት ማለት። አብዴት መሆኑ ለፐርፎርማንሱ ጥሩ ነው። ግን ሁሌም ኦን ከሆነ ምናልባት ዋይፋይ ኮኔክት አድርገን ሌሎች ነገሮችን እየነካካን ካለን ሳናቀው ኢንተርናሊ ከውስጥ ፕሮሰስ እያደረገ ምን ሊልብን ይችላል ማለት ነው። ፐርፎርማንሱን ሊቀንስብን ይችላል። ስለዚህ ሴቲንጉ ላይ ማስተካከል መቻል አለብን። ፐርፎርማንሱን ኦን አድርገን አስፈላጊ ነገሮች የተሻለ ፐርፎርማንስ እንዲኖረውም ሴቲንግ ውስጥ ገብተን አስተካክለን ኦን አድርገን ነው አስፈላጊ ነገሮችን ዳውንሎድ አድርጎ አፕዴት የሆኑ ነገሮችን ዳውንሎድ ካደረገ በኋላ ግን ኦፍ ማድረግ መቻል አለብን ማለት ነው። ኦፍ ማድረግ መቻል አለብን። ይሄ ብዙ ጊዜ ከዋይፋይ ጋር ኮኔክት አድርጎ ኮምፒውተሩን ለሚሰራ ሰው የሚመከር ነው ማለት ነው። ስለዚህ መጀመሪያ ላይ ምን ላይ እንገባለን? አፕዴት ዊንዶ የሚል ስታርት ላይ ገብተን አፕዴት አብዴት ይሄው ቼክ ኦፍ ቼክ ፎር አፕዴትስ ሚላለ ቼክ ፎር አፕዴትስ ሚላለ ይሄንን ነክተን እንከፍተዋለን ማለት ነው። ይሄን ነክተን እንከፍተዋለን። ይሄን በምንከፍትበት ሰዓት አብዴት ካለ ነው አፕዴት ካለ አሁን ለምሳሌ ይሄ ነው ዊንዶ አፕዴት የምንለው ዊንዶ አፕዴት አሁን በምንፈልግበት ሰዓት አብዴት ማድረግ በምንፈልግበት ሰዓት የትኛዋንን እንከፍታታለን? ይችኛ የቱን እንከፍታታለን? እኔ አሁን ኦፍ ናትኝ ስፈልግ ኦን አድርጌ አስፈላጊ ነገሮችን ሳሰትቼ አብዴት አደርጋለሁ። አንድ ቀን ሁለት ቀን አብዴት አደርጋለሁ። ከዛ ደግሞ እዘጋለሁ። ከተወሰነ ሳምንት በኋላ ደግሞ እንደገና ደግሞ ኦን አደርጋለሁ። ከዛ ደግሞ እዘጋለሁ። ብዙ ጊዜ እኔ ዋይፋይ ኮኔክት አድርጌ ስለምሰራ ይሄን አይነት ቴክኒክ እጠቀማለሁ ማለት ነው። ይችን ኦን ካደረኳት ግን ባክግራውንድ ላይ ዳውንሎድ ያደርጋል አብዴት የሆነ ነገር ካለ ማለት ነው። እሱ ቢዚ ያደርጋል እሱ ቢዚ ያደርጋል። ያው ዳውንሎድ ነገሮችን ዳውንሎድ ማድረጉ፣ ራሱን አፕዴት ማድረጉ የተሻለ የተሻሉ እንትኖች ይኖሩታል፣ ፐርፎርማንስ ይኖረዋል። ምን ከሆነ በኋላ ዳውንሎድ ከሆነ በኋላ ግን ዳውንሎዲንግ፣ ሂደቱ ግን ፒሲያችን ቀርፋፋ እንዲሆን ያደርገዋል ማለት ነው። ስለዚህ በተቻለ መጠን ፕሮግራም እንዲሆነ አፕዴት ማድረግ ያስፈልገናል ማለት ነው። ስለዚህ ይችን ነግተን ኦን አድርገን እዚህ ላይ እሱም ስንለው ሰርች ማድረግ ይፈልጋል ማለት ነው። አዲስ አብዴት ካለ ግን እኔ በቅርቡ አብዴት ስላደረኩኝ ይችን ኦፍ አደርጋታለሁ ማለት ነው። ይችን ኦፍ አደርጋታለሁ። ከባክግራውንድ ራሱን ፕሮሰስ እያደረገ አያስቸግረኝም ማለት ነው። አያስቸግረኝም። ይህ ከሆነ የተወሰነ የተሻለ ፍጥነት እንዲኖረው ያደርግልናል ማለት ነው፣ ኮምፒውተራችንን። ሌላው ሁለተኛው ስታርታፕ አፕሊኬሽኖችን ነው ስታርታፕ አፕሊኬሽኖችን። ስታርታፕ አፕሊኬሽኖች የሚባሉ አሉ። ኮምፒውተራችን ዘግተን ቆይተን በምንከፍትበት ሰዓት ኮምፒውተራችን ሲከፍት አብረው ስታርት የሚያደርጉ እና ኮምፒውተራችን ቢዚ የሚያደርጉ እነዚህን አፕሊኬሽኖች መወሰድ መቻል አለብን። ብዛት ካላቸው ኦልሞስት ብዙ አፕሊኬሽኖች አብረው ስታርት የሚያደርጉ ከሆነ እነሱ ፕሮሰስ ያደርጋሉ ከውስጥ ላይ ማለት ነው የዛኔ ኮምፒውተራችን ቀርፋፋ እንዲሆን ያደርጉታል ማለት ነው። ስለዚህ ስታርት ስታርታፕ ስታርታፕ ስታርታፕ አፕስ ይላቸዋል። እነሱን እስኪ እንንካና ያሉትን ነገሮች እንያቸው። እነዚህ ናቸው፣ እነዚህ ናቸው። እነዚህ አሁን ኦን የሆኑት እንግዲህ ኮምፒውተሩ ሲከፈት አብረው የሚከፈቱ ናቸው ማለት ነው። አብረው የሚከፈቱ ናቸው ማለት ስለዚህ፣ እነዚህን ነገሮች መወሰን መቻል አለብን መወሰን መቻል አለብን። ስለዚህ በተቻለ መጠን ስንከፍታቸው ራሳቸውን ስንከፍታቸው ራሳቸው አፕሊኬሽናቸውን ስንከፍታቸው ፕሮሰስ ያደርጋሉ። ከዛ ውጭ ግን ኮምፒውተር ተከፍቶ ሲዘጋ ፕሮሰስ ማድረግ የለባቸውም አብረው እና በተቻለ መጠን ለምሳሌ አፕዴት፣ አሁን ይህን አልፈልገውም ኦፍ አደርገዋለሁ። ዊንዶስ ሴኩሪቲ ይሄ ያስፈልጋል ያስፈልጋል፣ ስለ ዊንዶስ ሴኩሪቲ ከታች ስለምናወራ ይሄ ኦን መሆን መቻል አለበት። ቫይረስ እንዳይሆን አሰስ ማድረግ ስላለበት ኮምፒውተሩን አብሮ ኮምፒውተሩ ሲከፈት አብሮ መከፈት መቻል አለበት። አብሮ ከባክግራውንድ መስራት መቻል ፕሮሰስ ማድረግ መቻል አለበት። ሚዲየም ኢምፓክት ነው ያለው ይላል። ሚዲየም ኢምፓክት ነው ያለው ግን ብዙዎቹ አሁን ከላይ ስናያቸው፣ ይሄኛው የመጀመሪያው ኖት ሜጀርድ ምናምን ይላል። ይቺ ሁለተኛዋ ሚዲየም ኢምፓክት አላት ይላል። ግን እንደ አስፈላጊነቱ እያያችሁ የማያስፈልጉ ብላችሁ የምታስቧቸውን እናንተ እየለያችሁ ምን ማድረግ መቻል አለባችሁ ማለት ነው? ኦፍ ማድረግ መቻል አለባችሁ። ሞባይል ዲቫይስ፣ አሁን ለምሳሌ እኔ ሞባይል ዲቫይስ እዚህ ላይ መልቲፕላይ ማኔጀር አሁን ይሄኛው ላያስፈልገን ይችላል እና በዚህ ልክ ማስተካከል ማስተካከል፣ እና ስታርት አብረው ስታርት የሚያደርጉ ነገሮች ሲቀንሱ በተቻለ መጠን ምን ያደርግልናል ማለት ነው? ኮምፒውተሩን ቀርፋፋ እንዳይሆን ያግዘናል ማለት ነው። ኮምፒውተሩ ቀርፋፋ እንዳይሆን ያግዘናል ፈጣን እንዲሆን ያግዘናል ማለት ነው። ስለዚህ በተቻለ መጠን እነዚህን ሴቲንጎች ማስተካከል አስፈላጊ ነው ማለት ነው። ሶስተኛ ሶስተኛ አኒንስታል ማድረግ አንዋንትድ የሆኑ አፖችን ፈልገን አኒንስታል ማድረግ አንዳንድ አፕሊኬሽኖች እንዲሁ ዳውንሎድ አድርገናቸው ቦታ ይዘው ግን ምንም ጥቅም የሌላቸው አፕሊኬሽኖች አሉ እና እነዚህ የማይፈለጉ አፕሊኬሽኖችን ገብተን ዳውንሎድ አድርገን ያስቀመጥናቸው ግን የማንጠቀምባቸው ማጥፋት፣ ፍሪ አፕ ማድረግ ለኮምፒውተራችን ፍጥነት አስፈላጊ ነው ማለት ነው። ስለዚህ ምን እንላለን? ምን ብለን ሰርች እናደርጋለን? ይሄኛውን ደግሞ ከታች አድ ኤንድ ሪሙቭ ሴቲንግ አድ አድ ኤንድ ሪሞቭ ሴቲንግ አድ ኤንድ ሪሞቭ ፕሮግራምስ የሚላለን ፕሮግራምስ ወይም ሲስተም ሴቲንግ ነው ይሄ። ስለዚህ ይሄን እንክፈተውና እስኪ አስፈላጊ አድ የሚደረጉና ሪሞቭ መደረግ ያለባቸው ነገሮችን እንያቸው እስኪ። አዎ አሁን እነዚህ ናቸው። እነዚህ የማትፈልጓቸው የማትፈልጓቸው አፕሊኬሽኖች ካሉ እዚህ ላይ ማጥፋት ይቻላል ማለት ነው። ማጥፋት ይቻላል ባይ ዲፎልት፣ እኔ ብዙዎች የምፈልጋቸው ናቸው። ግን የማትፈልጓቸው ዝም ብሎ ዳውንሎድ የተደረጉ ስትነካኩ አጋጣሚ ዳውንሎድ ያደረጋቸዋቸው አፕሊኬሽኖች ካሉ እነሱን ማጥፋት ሪኮመንድ ይደረጋል ማለት፣ እነሱን ማጥፋት ሪኮመንድ ይደረጋል። ለማጥፋትም ምን ማድረግ ነው? አንዴ ክሊክ ማድረግ ነው። አሁን ለምሳሌ ካልኩሌተር የሚለውን ማጥፋት ብፈልግ እኔ ለምሳሌ እዚህ ላይ አንዴ ነካና አንስታል ማለት ይጠበቅብኛል ማለት ነው እንጂ የተለየ የሚያስፈልገው ነገር የለም ማለት ነው። የለም እኔ ግን በአጋጣሚ ሁሎች ስለሚያስፈልጉኝ ይህንን አላጠፋም ማለት ነው። አላጠፋም በየጊዜው እየገባው እነዚህን ነገሮች ስለማስተካከል አላጠፋም። ቀጣይ ምን ማድረግ ይጠበቅብናል መሰላችሁ? ይሄ ሃይ ፐርፎርማንስ ሴቲንግ ውስጥ ገብተን ይሄ ባላንስ መስራት ይሄ አሁን ያሁን የምላችሁ ውስጥ ይሄ ባላንስ መስራት ያስፈልገዋል። ኮምፒውተራችን ኦንላይን ሰክተን ለምንጠቀም ሰዎች ይሄ አሪፍ ነው። ፓወር ፕላኑንም ያስተካክልልናል። ብዙ ፓወር ይጠቀማል ብዙ ፓወር ይጠቀማል፣ ግን ምንድነው ማለት ነው ፐርፎርማንሱ ሃይ ነው የሚሆነው ማለት ነው። የስልካችን ባትሪ የኮምፒውተራችን ባትሪ ተሎ ሊያልቅ ይችላል፣ ግን ፐርፎርማንሱ ሃይ ነው የሚሆነው ማለት ነው። ስለዚህ እኛ ባላንስ ማድረግ መቻል አለብህ። የትኛውን እንመርጣለን የሚለውን እንደየሁኔታዎች ገብተን ሴቲንጉን ማስተካከል እንችላለን ማለት ነው። ስለዚህ ምን ብለን እንገባለን? ፓወር ኤንድ ስሊፕ ሴቲንግ ብለን እንገባለን። ፓወር ኤንድ ስሊፕ ሴቲንግ ይኸው መጣለን። እሱን ነግተን እንገባለን እና ይሄ ፓወር ኤንድ ስሊፕ ሴቲንግ የሚለውን ነግተን ስንገባ ምን ማድረግ ይጠበቅብናል ማለት ነው። ይችን ከነካን በኋላ የትኛዋን ክሬት ፓወር ፕላን የሚለውን ይሄንን እንነካለን ማለት ነው። ይሄንን እንነካለን። ስለዚህ ፓወር ፕላኑን እዚህ ላይ ባላንስድ አለ፣ ፓወር ሴቨር አለ ሃይ ፐርፎርማንስ አለ። አሁን እዚህ ላይ ሶስት ነገሮች አሉ። ባላንስድ ፐርፎርማንሱም መጠነኛ ነው፣ እንደገና ደግሞ የባትሪ ዩዜጅ የፓወር ዩዞጅም ደግሞ መጠነኛ ነው ማለት ነው። ባላንስድ የሆነ ነው ከሁለቱም። ፓወር ሴቨር ግን በጣም ቀርፋፋ ነው የሚሆነው፣ ግን ፓወር አይጠቀምም ማለት ነው። ሃይ ፐርፎርማንስ ደግሞ ፐርፎርማንሱ በጣም ሀይ ነው፣ ግን የሚጠቀመው ኢነርጂም ደግሞ በዛው ላይ ሀይ ነው የሚጠቀመው የኤነርጂ ሀይል ነው። ፐርፎርማንሱ ሀይል ነው። ስለዚህ እኔ የፈለግኩትኝ ኮምፒውተርን ኦንላይን ስለምሰካ ሀይ ፐርፎርማንስ አደረግኩትኝ ማለት ነው። ሀይ ፐርፎርማንስ የሚለውን አደረግኩ፣ ከዛ ኔክስት የሚለውን ነካዊ፣ ከዛ ክሬት የሚል ይመጣልኛል። ክሬት አደረግኩት ማለት ነው። ክሬት አደረግኩት። ስለዚህ በዚህ ልክ አድርጌ ሀይ ፐርፎርማንስ ፕላኔን ማዘጋጀት አለብኝ ማለት ነው። በአጋጣሚ እችም ስለዚህ በዚህ ልክ አድርገን ማስተካከል ይጠበቅብናል፣ ማለት ነው። ማስተካከል ይጠበቅብናል። ምን አደረግ ነው? ሃይ ፐርፎርማንስ ታጣጡ። የቀጣይ ደግሞ የቀጣዩ ደግሞ ምንድን ነው? ታስክ ማኔጀር ውስጥ ገብተን አላስፈላጊ አፕሊኬሽኖችን ኦፍ ማድረግ ማለት ነው። አላስፈላጊ አፕሊኬሽኖችን ኦፍ ማድረግ ይጠበቅብናል። ታስክ ማኔጀር ታስክ ማኔጀር ላይ ገብተን እዚህ ላይ አሁን የምናያቸው አሉ የምናያቸው ነገሮች አሉ። አሁን እነዚህን ነገሮች ከላይ እንደምታዩትኝ ፐርፎርማንሳቸው አለ። ስታርታፕ አፕሊኬሽኖች አሉ። ስታርታፕ ለብቻውም አለ። በእርግጥ ግን እዚህ ላይም ማግኘት እንችላለን። አላስፈላጊ የምንላቸውንም ደግሞ እዚህ ላይ ምን ማድረግ እንችላለን ማለት ነው። አፕሊኬሽኑን ሳናጠፋ ግን ራይት ክሊክ በማድረግ ኢንድ ታስክ የሚለውን በመንካት ራይት ክሊክ እናደርጋለን። የምንፈልገውን አፕሊኬሽኑ ይቆይ ግን አሁን ላይ ብዙም ፓወር እንዳይጠቀም ብዙም ፕሮሰስ እንዳይሆን ለመዝጋት ከፈለግ ራይት ክሊክ አድርገን ኢንድ ታስክ የሚለውን ነገር ስንነካ የአፕሊኬሽን ይቀመጣል። ግን ከተወሰነ ጊዜ በኋላ መጠቀም ስንፈልግ እንደገና ከፍተን እንሰራለን ማለት ነው። እንደገና ከፍተን እንሰራለን። ስለዚህ በዚህ ልክ አድርገን ማስተካከል እንችላለን። ሌላው ዊንዶውስ ሴኩሪቲ ነው። አሁን ኮምፒውተራችን በራሱ ሴኩሪቲ አለው። አንቲቫይረስ አያስፈልገውም። በጣም ስፔስ ይይዛሉ። አንቲቫይረሶች በጣም ስፔስ ይይዛሉ እና እነሱን ስንጭንባቸው ኮምፒውተራችንን ቢዚ ይሆናሉ ማለት ነው። ስለዚህ የራሱ የራሱ የኮምፒውተሩ ምን አለው ማለት ነው። ሴኪሪቲ አለው ማለት ነው። ሴኪሪቲ አለው ዊንዶ ሴኪሪቲ የሚባል ስለዚህ ዊንዶ ሴኪሪቲ ብለን እስቲ ሰርች እናድርግ። ዊንዶ ሴኪሪቲ ዊንዶ ሴኪሪቲ ይሄው መጣለት። ዊንዶ ሴኩሪቲን እስኪ እንክፈተው። ስለዚህ አሁን ይሄ የዊንዶ ሴኩሪቲ ነው፣ ዊንዶ በራሱ ያለው ሴኩሪቲ ነው። ከፈለግን ምን ማድረግ እንችላለን? ዳብል ክሊክ አድርገን ኩክ እስካን። አሁን እስካን ማድረግ ከፈለግኩኝ ስካን አድርገዋለሁ ማለት ነው። ይሄው መቆጠር ጀመረ። በዚህ ልክ ስለሆነ ራሱም ደግሞ ከባክግራውንድ ስካን ያደርጋል። ቅድም ቅድም ዊንዶው ሴኪዩሪቲ የሚል ኦፍ ማድረግ የለብንም ያልኳችሁ ቦታ ላይ እዛ ላይ ኦፍ ስላላደረግኩት ከባክግራውንድ ራሱን ፕሮሰስ ስለሚያደርግ ስታርት ሲያደርግ ኮምፒውተሩም ስታርት ሲያደርግ አብሮ ነው ስታርት የሚያደርገውና በዚህ ልክ ስካን ማድረግ እንችላለን እንጂ አንቲቫይረሶችን ማብዛት አይጠበቅብንም። ማብዛታችን ምን ሊያደርግብን ይችላል? ኮምፒውተራችን ብዙ ያደርግብናል ማለት፣ ይሄ ራሱ ከባክግራውንድ እንትን ይላል። ሁለት አንዳንድ ሰዎች ሁለት ሁለት እና ከዛ በላይ እንትንም ያደርጓሉ አንቲቫይረስ ጭነው ዝም ብለውም የሚያስቀምጧል። ይሄኛውም ባክግራውንድ ላይ ፕሮሰስ ያረጋል። ያሉ ሁለትም አንድም ቢኖር ሁለትም ቢኖር ዳውንሎድ የተደረገ አንቲቫይረስ ካለ እነሱም ደግሞ አብረው ፕሮሰስ ያደርጋሉ። ስለዚህ ስልክ ማነው ኮምፒውተራችንን ምን ያደርጉብናል ማለት ነው? ፍጥነቱን ወይም ደግሞ ፐርፎርማንሱን ይቀንሱብናል ማለት ነው። ስለዚህ በተቻለ መጠን በምኑ መጠቀም መቻል መቻል አለብን ማለት ነው። በዊንዶውስ ሴኩሪቲ ብቻ ብንጠቀም ለፐርፎርማንሱ የተሻለ ነው ማለት ነው። ሌላው ባክግራውንድ አፕስ ባክግራውንድ አፕስ፣ ባክግራውንድ አፕ የምንላቸው አሁን ስላቸው የነበሩ ናቸው። ለምሳሌ ኮምፒውተሩ ሲከፍት አብረው በውስጡ ላይ ፕሮሰስ የሚያደርጉ ፕሮሰስ የሚያደርጉ ለምሳሌ አሁን እኔ ይሄኛውን ፋየርፎክስን ስፈልገው ከፍተዋለሁ። በምፈልገው ሰዓት ነካ አድርጌ ከፍተዋለሁ። ግን ኮምፒውተሩ ሲከፍት አብሮ ፕሮሰስ ማድረግ ሳይጠበቅበትኝ ዝም ብሎ ተዘግቶ ቆይቶ ስከፍተው ግን እንዲከፍት አድርጌ ስከፍተው ይሰራል። ከዛ ውጭ ግን ውስጥ ለውስጥ ፕሮሰስ እንዳያደርግ ከባክግራውንድ ፕሮሰስ እንዳያደርግ የኮምፒውተራችን ፍጥነት እንዳይቀንስብን ምን ማድረግ እችላለሁ? ማለት ነው መዝጋት እችላለሁ ማለት ነው መዝጋት እችላለሁ። ስለዚህ እሱን ነው የማሳያችሁ። ምንድን ይላል? ባክግራውንድ አፕስ ማለት ነው። ባክግራውንድ አፕስ ብለን እስኪ ሰርች እናድርግ። ባክ ባክግራውንድ አፕስ ይኸው ባክግራውንድ እነዚህ አፖች ኮምፒውተሩ ዘግቶ ሲከፍት አብሮ ፕሮሰስ የሚያደርጉ ናቸው ማለት ነው። አሁን እኔ ባይዲፎልት ብዙዎችን ኦፍ አድርጊያቸዋለሁ። ኦፍ አድርጊያቸው ስፈልግ እከፍታቸዋለሁ እንጂ ኮምፒውተሩ ሲጀምር አብረው እንዲጀምሩ ምንም አያስፈልጉኝም ማለት ነው። አያስፈልጉኝም ምናልባት ምኑ ብቻ ምን አንዳንድ ምን ምን ያስፈልጋል ለምሳሌ ድራይቭ ነገሮች ካሉ እነሱ ያስፈልጋሉ፣ ድራይቭ ነገሮች ካሉ። ከዛ ውጭ ደግሞ ይሄ ዊንዶ ሴኪዩሪቲ ያስፈልገኛል። እነዚህ ዊንዶ ፊቸሮች ያስፈልጋሉ። እነዚህ ኦን መሆን ይችላሉ። ከዛ ውጭ ግን አሁን ቮይስ ሪከርደር ኦፍ መሆን ያለበትኝ፣ ወይዘር ወይዘር ማለት በዓለም አቀፍ ደረጃ ያለውን ወይዘር ኮንዲሽን እዚህ ስክሪናችሁ ላይ እንዲታይ የሚያደርጋችሁ ነው። እሱ አሁን አያስፈልግም። ኦፍ ማድረግ ያስፈልግ ይሆናል። ዊንዶው ክሎክ ኦፍ ማድረግ አብሮ እንዲጀምር አያስፈልግም። አሁን ይኸኛው እነዚህ እነዚህ ነገሮች ኦፍ ማድረጋችን አሪፍ ነው ማለት ነው። ከዚያ አሁን ይሄኛው ለምሳሌ ጌምባር አብሮ ነው የሚጀምረው። ይሄን ኦፍ ማድረግ መቻል አለብኝ በተቻለ መጠን። የትኛው ሴቲንጉም ያን ያህል አያስፈልግም ስለዚህ የትኛው ኦን ከሆነ ይችኛው፣ በተለይ ዊንዶ ሴኪዩሪቲ ኦን ብትሆን ሪኮመንድ ይደረጋል ማለት ነው። ስለዚህ እናንተ የሚያስፈልጓችሁና የማያስፈልጓችሁን አብረው እንዲጀምሩ አብረው ፕሮሰስ እንዲያደርጉ የምትፈልጓቸውና የማትፈልጓቸውን ነገሮች ኦፍ ማድረግ ኦን ማድረግ ያስፈልጋል ማለት ነው። ስለዚህ ኦፍ ያደረጋችሁት እየበዛ በሄደ ቁጥር ያለው ኢፌክት ያለው ኢፌክት ወይም ደግሞ ፐርፎርማንሱ ላይ የሚያመጣው ችግር ይቀንሳል ማለት ነው። ሌላው ፐርፎርማንሱን ፐርፎርማንስ እና አፒራንስ የምንለው ነገር አለ። የኮምፒውተራችን ፐርፎርማንሱን እና አፔራንሱን አጀስት ማድረግ አጀስት አጀስት እዚያ አፔራንስ የዘ ፐርፎርማንስ ኦፍ ተዊንዱ ይላል። አፔራንሱ እና የዊንዶውን ፐርፎርማንስ ማስተካከል ይላል። አሁን እዚህ ላይ ብዙ ነገሮች አሉ። አሁን እዚህ ምርጫዎች ናቸው። ፐርፎርማንስ ይሄ ቤስት ፐርፎርማንስ ይላል። ይሄኛው ደግሞ ካስተም። እነዚህ ቤስት ፐርፎርማንስ አሉ። ይሄኛው ካስተም ይላል። ካስተም ኮምፒውተሩ እራሱ እንዲያስተካክሉ ነው። እኔ ግን እዚህ ላይ ያሉ ነገሮችን በተቻለ መጠን ኦፍ ቢሆኑና ምን እመርጣለሁ? ይሄኛው ይሄኛው። ስለዚህ ይሄኛው ፐርፎርም ሆር ለፐርፎርማንስ ትኩረት እንዲሰጥ ማድረግ ማለት ነው። ግን እነዚህም የምትፈልጓቸው ነገሮች ካሉ ምን ማድረግ ይጠበቅባችኋል? ካስተም ላይ ወይም ደግሞ እዚችኛዋ ከላይኛዋ ላይ አድርጋችሁ ኦን ኦፍ ማድረግ ይጠበቅ ልትችሉት ትችላላችሁ። የሚያስፈልገውን ኦን የማያስፈልገውን ኦፍ ልታደርጉት ትችላላችሁ። ግን እኔ እኔ ፐርፎርማንስ ላይ ነው በቃ ፎከስ እያደረግኩ ያለሁት ፐርፎርማንሱ ስላስቸገረኝ ግዴታ ፐርፎርማንሱ መስተካከል አለበት ብዬ ስላሰብኩ እዚች ላይ ያደርጋት እና ከዛ አፕላይ ለዋለው ከዛ ኦኬ ለዋለው የተሻለ ይሆናል ማለት ነው። የተሻለ ይሆናል ከዚህ ካለ እንዲኖረው ማድረግ ወይም ደግሞ የማይፈለጉ ፋይሎች ካሉ እነሱን ማጥፋት ወሳኝ ነው ማለት ነው። እነሱን ማጥፋት ወሳኝ ነው ማለት ነው። ስለዚህ ምን እንነካለን ማለት ነው? ስቶሬጅ ሴቲንግ የሚል እንነካለን። ስቶሬጅ ሴቲንግ ናው እዚህ ጋ የምናያቸው ሎካል ዲስካችን ብዙ እንትን አላለም፣ ኦልሞስት ብዙ አልተያዘም። 152 ጂቢ ብቻ ነው የተያዘ 777 ፍሬ ያለው። ግን አፕ ፊቸር ስንት ይዟል፣ ቴምፖራሪ ፋይሎች ስንት ይዘዋል የሚለውን ራሱ ካልኩሌት እያደረገ ነው። ራሱ ካልኩሌት እያደረገ ነው። እና ልክ እነዚህ ሲወጡላችሁ አንዷ ነካ አድርገን፣ አንዷ ነካ አድርገን አላስፈላጊ የሆኑ ነገሮችን ማጥፋት እንችላለን ማለት ነው። አንኢንስታል ማድረግ ድሌት ማድረግ ሎካል ዲስክ ላይ ተቀምጠው ግን የማያስፈልጉ የኔ ባይ ዲፎልት ሎካል ዲስኩ ሰፊ ቦታ አለው ቢዚ ያደርገውም ይሄ። ግን እናንተ ከነዚህ ነው ከነዚህ እያንዳንዳቸው እየገባችሁ የማይፈለጉ የሆኑትን ቸክ እያደረጋችሁ ማጥፋት ስትችሉ፣ የዛኔ ኮምፒውተራችሁ አክቲቭ ይሆናል ማለት ነው። አሁን ለምሳሌ አፖች እነዚህ አሉ። እነዚህ የማልፈልጋቸው አፖች ካሉ ልክ አንዴ ነካስ አድርጋት አፖን አንድ ኢንስታል ይለኛል። አንድ ኢንስታል አደረገዋለሁ ማለት ነው። ሌሎች ፋይሎች ነገሮችም ካሉ ደግሞ ፋይሎችን ማጥፋት ማለት ነው። ፋይሎችን ማጥፋት እንደዛ በሚሆንበት ሰዓት ኮምፒውተራችን አክቲቭ ይሆናል ማለት ነው። መልካም ጊዜ ይሁንልን የተሻለ ይሆናል። ከዚህ ካለፈ ግን ከዚህ ካለፈ ግን ኮምፒውተራችን ሪሴት ማድረግ ይጠበቅብናል ማለት ነው። ሪሴት ማድረግ ይጠበቅብናል። ሙሉ ኮምፒውተሩን ሪሴት ስናደርገው አስፈላጊ እንትኖች፣ ሪሴት ስናደርግ ግን አስፈላጊ ፋይሎች ይጠፉብናል። እንደዛ ስለሆነ ምንም አማራጭ ከሌለ አስፈላጊ ፋይሎችን በባክአፕ ካስቀመጥን በኋላ ሪሴት አድርገን እንደገና አድሰን በአዲስ መጀመር እንችላለን ማለት ነው። ስለዚህ ጠቅለል ሲደረግ የዛሬው ፕሮግራም በምን በምን ከላይ ባልናቸው ያልናቸውን ሴቲንጎችን በማስተካከል የኮምፒውተራችንን ፐርፎርማንስ መጨመር እንችላለን ማለት ነው። መልካም ጊዜ ይሆንልን።